ሰላም ወደነ የተከበራችሁ የአሪፍ ዜና ቤተሰቦች ለአሁኑ ያዘጋጀላችሁ መረጃዎች ወደ እናንተ ማቅረብ ጀመር ነው። በቅድሚያም ዋና ዋናዎቹን አስደምጣችሁ። ባለሥልጣናት በሽጉጥ እያስፈራሩን ነው፣ እኛ ግን በሽጉጥ አንበገርም ሲሉ የፌዴራል ዋና መስሪያ ቤት ኦዲተሯ በፓርላማው ፊት ተናገሩ። ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡት፣ እኛ ግን አንበገርም ሽጉጥ አዎ፣ በተግባርም ስለታየ ማለት ነው። ስለዚህ ይሄን በዚህ ቻሌንጅ ውስጥ ነው ልዩ ኦዲት የሚሰራው። ዋና ኦዲተሯ ስራችንን መስራት አልቻልንም፣ እየታሰርን እየተንገላታን ነው ብለዋል። የፓርላማ አባላቱን በቀረበው የኦዲት ሪፖርት ላይ ቁጣቸውንና ቅሬታቸውን በማሰማት ኦዲተሯን አፋጠዋል። መቼ ነው ይህ ሁሉ ሀብት እየባከነ ተጠያቂነት ሊሰት ነው የሚችለው? ስለዚህ ለእነዚህ ሌላ ኦዲተር መስሪያ ቤት ሊቋቋም ነው? እንደ እኔ ግራ የሚገባ አሰራር ነው ያለ ዋናው ወደ ተብራም አነጋጋሪም ላይ ሰጥተዋል። የወይኛው አቅምና ጉብለት ለእናንተ ማሳወቅ ነው። የፓርላማውን አነጋጋሪ ውሎ በአጭሩ አስገኛቸዋለን። አቶ አገኘሁ ተሻገር ለሕክምና ወደ ውጭ ሀገር ሊድኑን ተሰማ። ከሰሞኑን በአማራ ክልል ጎርጎራ ላይ ወደቀውን ሄሊኮፕተር ተከትሎም ጉዳት የደረሰባቸው አቶ አገኘው አሁንም በሆስፒታል እንደሆኑ ታውቋል። ሆኖም ማንም ባለስልጣን ለሕክምና ወደ ውጭ ሀገር እንዳይወጣ መመሪያ የሰጡ ጠቅላይ ሚኒስትር አብይ አህመድ አቶ አገኘው ወደ ውጭ ሀገር ሄደው እንዲታከሙ ተጠይቀው ያልተጠበቀ ምላሽ ሰጥቷል። ሌላኛው መረጃችን ነው። በአማራ ክልል በመከላከያውና በአርማ ብተና አባላት መካከል ውጥረትና መቃቃር መፈጠሩ ተሰምቷል። ጉዳዩም ቀላል አይደለም። አርማ ብተናው ሊበተን ይችላል። የብልጽግናው ባለስልጣናትም ከባድ ጭንቀት ውስጥ ገብተዋል ተብሏል። ይህ ፈኒ እንዳለ ድንገተኛ የደፍታ ጥቃት ተፈጸመውም በወታደር አዛዦች ላይ ጉዳት ደርሷል ተብሏል። ዝርዝሩም ይዘናል። የኢትዮጵያ ተዋጊ የጦር አውሮፕላኖች ድንበር አካባቢ ቅኝት ማድረጋቸው ተሰማ። በአፋር ሰማይ ላይ የታዩት የጦር አውሮፕላኖች እያነጋገሩ ነው። በህዳሴ ግድቡ ዙሪያም ድንበር አልፎ በገቡ ታጣቂዎች ጥቃት ተፈጽሞ ጉዳት መድረሱ ተሰምቷል። ክቡራን ተመልካቾች አብራችሁን ስትቆዩ ቆዩ፣ እነዚህንና ሌሎች ተጨማሪ መረጃዎችን እናስደምጣችኋለን። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክና ሼር፣ ቻናሉንም ሰብስክራይብ እንዳደርጉ በአክብሮት እየጋበዘን ወደ ዝርዝሩ አለፍን። በመጀመሪያም ከፓርላማ በተሰማው አነጋጋሪ ዜና ባለስልጣናት ሽጉጥ በማውጣት እያስፈራሩን ነው፣ እኛ ግን በሽጉጥ አንበገርም ሲሉ የፌዴራል ዋና መስሪያ ቤት ኦዲተሯ በፓርላማው ፊት ተናገሩ። የፌዴራል ዋና ኦዲተር መስሪያ ቤት ትላንት ለፓርላማው የ2016 ዓ ም በጀት ዓመት የመንግስት መስሪያ ቤቶችን የሂሳብ ኦዲት ሪፖርት አቅርቧል። ሆኖም በሪፖርቱ ከ2015 ዓ ም ጀምሮ ተመላሽ ሊሆኑ የሚገቡ ገንዘቦች ባለመመለሳቸው በፓርላማ አባላቱ ቅሬታ አቅርቦበታል። የፌዴራል ዋና መስሪያ ቤት ዋና ኦዲተሯ ወይዘሮ መሰረት ዳምጤም አንድ ማንሳት የምፈልገው ነገር ሲሉም በኦዲት ስራ ወቅት ከፍተኛ ዛቻና ማስፈራሪያ የደረሰባቸው ተቋማት ኃላፊዎችም ሽጉጥ ጭምር እየወጣባቸው እንደሆነም ያሉበትን ሁኔታ በድፍረት ተናግሯል። ሆኖም የፓርላማ አባላቱ በንግግሩ ሲስኩ ተነምጠዋል። አሁን ኦዲት በመንግስት ተቋማት ብቻ ሳይሆን በግል ተቋማትን ጭምር ወደ ኦዲተር ወደ ተቋማችን ሲመጡ ሽጉጥ ጭምር ይዘው ነው የሚመጡት እኛ ግን አንበገርም ሽጉጥ። አዎ፣ በተግባርም ስላሳየ ማለት ነው። ስለዚህ ይህን በዚህ ቻሌንጅ ውስጥ ነው የልዩ ኦዲት የሚሰራው ወደዚህ የሚመጡ ኦዲተሮች ልዩ ፕሪቪሌጅ ያስፈልጋቸዋል። ዋና ኦዲተሯ አክለውም ልዩ ኦዲት በሚሰራበት ወቅት በመረጃ ስለሆነ ኦዲተር በሕግ እንደማይጠየቅ በአዋጅ ቢቀመጥም ሰራተኞቻችን ግን እስርና እንግልት እየደረሰባቸው ነው ብለዋል። በሪፖርቱም በፌዴራል መንግስት መስሪያ ቤቶች በ2015 ዓ ም ና ከዛ በፊት በተከናወኑ ኦዲቶች ውስጥ እርምጃ መወሰዱን ለማጣራት በተደረገ ኦዲት ከ25 ቢሊዮን ብር ውዝፍ ተሰብሳቢ ውስጥ 2.9 ቢሊዮን ብር ብቻ ተመላሽ ተደርጓል መባሉም በምክር ቤት አባላቱ ጥያቄ አስነስቷል። የምክር ቤት አባሉ አቶ አብርሃም በርታም በሪፖርቱ ተቋማት ሀብት ሲያባክኑ የሚቆጣጠራቸው አካል እንዳለ ተቀምጧል። ሆኖም እርምጃ ሲወሰድ አይታይም መቼ ነው እርምጃ የሚወሰደው? ሲሉም ኦዲተሯን ጠይቋል። የምክር ቤት አባሉ አቶ ዱቤ ጅሎም እየባከን ያለው ሀብት ቀላል አይደለም፣ ውዝፍ ያለባቸው ተቋማቱን ብናውቃቸው ተገቢው እርምጃ ስለምን አይወሰድም? ሲሉም ጠይቋል። አቶ ዳውድ መሐመድም በ2015 ዓ ም 14 ተቋማት ላይ ብቻ ነው እርምጃ የተወሰደው። ግራ የሚገባ አሰራር ነው። ኃላፊነት የወሰዱ አካላት ለምን ስራቸውን አይሰሩም ሲሉም ጠይቋል። የፌዴራል ዋና ኦዲተሯም ለጥያቄዎቹ በሰጡት ምላሽ እኛ ስልጣናችን ኦዲት አድርጎ ለእናንተ ማሳወቅ ነው። ተከታትሎ የማስመለስ ስልጣን የገንዘብ ሚኒስቴርና የፍትህ ሚኒስቴር ኃላፊነት ነው ብለዋል። ያው የኛው አቅምና ጉልበት ለእናንተው ማሳወቅ ነው እና ለሌሎች ተጠያቂ ለሚያደርጉ አካል ማሳወቅ ነው በዛ መልኩ ኦዲተሯ በመጨረሻም በቀጣይ ተቋማቱን ተጠያቂ ለማድረግ የሚያስችል አሰራር መኖሩን ጠቁመው እቅድ ይዘው በቀጣይ ዓመት ተጠያቂ ለማድረግ እንሰራለን ብለዋል። ክቡራን ተመልካቾች የፓርላማውን ውሎ እንዴታዩት። ሀሳብ አስተያየቷን ኮሜንት ሊያጋሩን እያልን ወደ ቀጣዩ መረጃ አለፍን። አቶ አገኘሁ ተሻገር ለህክምና ወደ ውጭ ሀገር ሊሄድ መሆኑ ተሰማ። የፌዴሬሽን ምክር ቤት አፈ ጉባኤው አቶ አገኘው ተሻገር የጤናቸው ሁኔታ አሳሳቢ ሆኗል ተብሏል። ከሰሞኑን በአማራ ክልል ጎርጎራ ላይ ወደቀውን ሄሊኮፕተር ተከትሎ የክልሉ መንግስት በሰው ህይወት ላይ ምንም አይነት ጉዳት አልደረሰም ቢልም አንድ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ ህይወት ሲያልፍ አቶ አገኘው ተሻገርን ጨምሮም ሌሎች በሄሊኮፕተር ውስጥ በነበሩ ሰዎች ላይ ጉዳት እንደደረሰ መዘገቡ ይታወሳል። አደጋውን ተከትሎም አቶ አገኘው ከአንገታቸው በላይና እጃቸው ላይ ጉዳት በመድረሱም መጀመሪያ ወደ ጦር ኃይሎች ኮምፕሬንሲቭ ሆስፒታል ቀጥሎም ሳር ቤት ወደሚገኘው ሲልክ ሮድ አጠቃላይ ሆስፒታል ሪፈር ተብለው ላለፉት ቀናቶች ህክምና ሲከታተሉ እንደነበር ታውቋል። ሆኖም አቶ አገኘው በጤናቸው ላይ ብዙም ለውጥ ስላላዩ እና መንቀሳቀስ ባለመቻላቸው ለተጨማሪ ህክምና ወደ ውጭ ሀገር እንደሄዱም በዶክተሮችና ቤተሰቦቻቸው መካከል ንግግር መጀመሩ ተሰምቷል። ሆኖም ማንም ባለስልጣን ለህክምና በሚል ወደ ውጭ ሀገራት እንዳይወጣ መመሪያ ሲያለፉት ጠቅላይ ሚኒስትሩ አቶ አገኘው ወደ ውጭ ሀገር ሄደው እንዲታከሙ ተጠይቀው መጀመሪያ ለቁስል ወደ ውጭ ሀገር መሄድ አያስፈልግም የሚል ምላሽ ቢሰጡም አቶ አገኘው ከሳምንት በላይ በሀገር ውስጥ ህክምና አድርገው የጤናቸው ሁኔታ ለውጥ ባለማሳየቱና ወደ ውጭ ሀገር ሄደው እንዲታከሙ በመባሉም በጠቅላይ ሚኒስትሩ ፈቃድ በቅርብ ቀናት ወደ ውጭ ሀገር ሄደው ሊታከሙ እንደሚችሉም ለመረጃው ቅርበት ያላቸው ምንጮች ገልጿል። የኢትዮጵያ ተዋጊ የጦር አውሮፕላኖች ድንበር አካባቢ ቅኝት ማድረጋቸው ተሰማ። ትናንት በአፋር ሰማይ ላይ የታዩት የጦር አውሮፕላኖች እያነጋገሩ ነው። ከአፋር አካባቢ የወጡ መረጃዎች እንዳመላከቱት ትናንት ሰኔ 172017 ዓ.ም ም እኩለ ቀን አካባቢ ተዋጊ የጦር አውሮፕላኖች በአፋር የኢትዮ ኤርትራ ድንበር አካባቢዎች ላይ ተከታታይ በረራና ቅኝት ማድረጋቸውን አመላክተዋል። መነሻቸውን ከቢሾፍቱ አድርገዋል የተባሉት የጦር አውሮፕላኖቹ በሁለት ዙር ጥንድ ጥንድ በመሆን በአፋር ሰመራ፣ ሎጊያ ሰማይ አድርገው የሰሜኑን አቅጣጫ በመያዝ እስከ ቡሬ ማንዱራ ድረስ ዝቅ ብለው በመብረር ጭምር ቅኝትና አሰሳ ያደረጉ መመልከታቸውን የአካባቢ መረጃ ምንጮች ገልጿል። የአየር ላይ ቅኝቱም ምናልባት ከዕለት ዕለት እየተጋጋለ ከመጣው የኢትዮጵያና ኤርትራ ወቅታዊ ጉዳይ ጋር ተያይዞም ሳይሆን እንዳልቀረ ምንጮቹ ግምታቸውን አስቀምጠዋል። እንቅስቃሴ አድርጓል የተባሉትን የጦር አውሮፕላኖች በተመለከተም ከኢትዮጵያ አየር ኃይልም ሆነ ከኤርትራ በኩል ግን እስካሁን የተባለ ነገር የለም። የፕሬዚዳንት ኢሳያስ አፈወርቂ መንግስት ከሳምንት በፊት ከድንበር አካባቢዎች በተጨማሪም በአሰብ ቀጠናዎች ላይ ዘመናዊ ፀረ ድሮን መሳሪያዎች እንደተከለ መዘገቡ ይታወሳል። በኢትዮጵያ በኩልም አፋር አካባቢ ላይ ዘመናዊ የጦር መሳሪያዎች የተከማቹ ሜካናይዝድ ኃይሉም መንቀሳቀሱ ይነገራል። ከአማራ ክልል በተሰማው ዜና በአማራ ክልል በመከላከያውና በአርማ ብተና አባላት መካከል ውጥረትና መቃቀር መፈጠሩ ሰምቷል። የብልጽግናው ባለስልጣናትም ከባድ ጭንቀት ውስጥ ገብተዋል ተብሏል። በምዕራብ ጎንደር መተማ ወረዳ መቃ ከተማ ላይ ከሰሞኑን መከላከያው ለወራት ሲያዘጋጃቸው ነበር የተባሉ የቅማን ታጣቂዎች ከቀናት በፊት በአካባቢ አርማብተና አባላት ላይ ጥቃት ከፍተው ከባድ ወታደራዊ ኪሳራ ማድረሳቸውን ተከትሎም በአካባቢ ብልጽግና ባለስልጣናት በመከላከያውና በአርማበተና አባላት መካከል ከፍተኛ ችግር ተፈጥሯል። በመከላከያና አርማበተናው መካከልም ግጭት ተፈጥሯል ተብሏል። በዚህም በአካባቢ ያሉ አርማበተና አባላት መከላከያው ላይ ጥቃት ከፍተው የፋኖ ኃይሎችም መከላከላቸውም ተሰምተዋል። ጥቃቱን ተከትሎም በአርማ ብተና ውስጥ መከላከያው ከጀርባ አስመትቶናል ይህን ያደረገውም ፋኖናቸው በሚል ፍረጃ ነው የሚል ተቃውሞ ተነስቷል። የብልጽግናው ባለስልጣናትም በመከላከያና አርማ ብተናው መካከል በተፈጠረው ውጥረት ከባድ ጭንቀት ውስጥ ገብተዋል ተብሏል። ጉዳዩ መነጋገር ይሆናል ያሉት የቅርብ መረጃ ምንጮች የክልሉ አርማ ብተናና ፖሊስ አዛዦችም ከመከላከያ ጀራሎች ጋር በጉዳዩ ላይ ለመነጋገር እየሞከሩ ነው። የክልሉ ፖሊስ ኮሚሽነር ዘላለም ልጃለምም ጀራሎቹን እየተማጸነን ያሉ ሲሆን መከላከያው ግን ጉዳት የደረሰው በአርማ ብተናው ላይ ብቻ አይደለም እኛ ላይም ጉዳት ደርሷል። ይኸው ከጥቃቱ በኋላም ሀያ የሚሆኑ ተታኪዎችን ይዤም እርምጃ ወስቻለሁ በሚል ቢያስተባብልም በአድማ ብተናው በኩል ግን ተቀባይነት አላገኘም ተብሏል። ጉዳዩም ቀላል አይደለም፣ አድማ ብተናው ሊበተን ይችላል። በዚህም የፖሊስ አመራሮችና ና የብልጽግናው ባለስልጣናት ከባድ ጭንቀትና ድንጋቴ ውስጥ ገብተዋል ሲሉም የመረጃ ምንጮቹ ገልጸዋል። በክልሉ የልዩ ኃይል መፍረስን ተከትሎም የአድማ ብተና ኃይል ልዩ ኃይሉን ተክቶ እንዲሰራ እንደ አዲስ ቢደራጅም የተለያዩ አሻጥሮች የተፈጸመ ነው። የአድማ ብተና ክፍለ ጦሮች ፈርሰዋል። አሁን ከሻለቃ በላይ አደረጃጀት እንዳይኖሩ ተደርጓል። የክፍለ ጦር ጥያቄዎች ቢቀርቡም ምላሽ ያገኙ አይደለም የሚል ቅሬታም በአርማ ብተናው በኩል አለ ተብሏል የፈኒናለ በመተማ ወረዳ ጉንዶ በተባለ ቦታም የአርማ ብተና አባላት በመከላከያው ላይ ጥቃት አድርሰዋል የእርስ በርስ ተኩስም ነበር አንድ የመከላከያ አባልም ይወት አልፏል የቆሰሉም አሉ የተባለ ሲሆን ጥቃት የከፈቱት የአርማ ብተና አባላቱም ከነ ሙሉ ትጥቃቸው በአካባቢ ያሉ የፋኖ ኃይሎችን ተቀላቅሏል ተብሏል ይህን ተከትለውን በአካባቢው ከምፕ ውስጥ የነበሩ የአርማ ብተናና መከላከያ አባላት አካባቢውን ለቀው እንዲወጡ መደረጉ ታውቋል ከሰሜን ጎንደር ዳባት አቅራቢያ በተሰማው ዜናም እንቅስቃሴ ላይ በነበሩ ወታደራዊ ተሽከርካሪዎች ላይ ድንገተኛ ጥቃት ተፈጽሞም በወታደራዊ አዛዦች ላይ ጉዳት ደርሷል ተብሏል። በአካባቢው ትናንት ሰኔ 17 2017 ዓም ከቀኑ 10 ሰዓት አካባቢም ወርቀደቦ ተብሎ ከሚጠራው ቦታ ወደ ገደብየ መስመር በሰባት ወታደራዊ ተሽከርካሪዎች ሲንቀሳቀሱ በነበሩ ወታደራዊ አዛዦች እንዲሁም አጃቢዎች እና ወታደሮች ላይ ተፈጸመ በተባለው ጥቃት ወታደራዊ አዛዦችን ጨምሮም በርካቶች ሙትና ቁስለኛ ሆነዋል ተብሏል። ጥቃቱ ከባድና ያሉት የአካባቢ ፋና ኃይሎች ከወታደር አዛዦቹ መካከል ህዝቡን ለማወያየት ወደ መስክ የወጡ ኮሎኔልና አጃቢዎቹ ይገኙበታል። ህይወታቸውም ሳያልፍ አልቀረም ሲሉም ገልጸዋል። ይህ ፈኒ እንዳለ ዛሬም ከስምሪ ቀጠናቸው በመጥፋት የፋና ኃይሎችን የሚቀላቀሉ የመንግስት ኃይሎች ቁጥር የጨመረ ሲሆን በጉና በጌ ምድር ወረዳ ሁለት የሻምበል ወታደር አዛዦች ከነ ሁለት ሁለት አጃቢዎቻቸውና ሙሉት ስቃቸው ከስምሪ ቀጠናቸው በመውጣት የፋና ኃይሎችን እንደተቀላቀሉ ተነግሯል። በመጨረሻም ከህዳሴ ግድቡ ዙሪያ በተሰማው ዜና በህዳሴ ግድቡ ዙሪያ ድንበር ጥሰው የገቡ ታጣቂዎች በፈጸሙት ድንገተኛ ጥቃት የሰዎች ህይወት ማለፉ ተሰምቷል። ከሶስት ቀናት በፊት ቁጥራቸው ከአርባ በላይ የሚሆኑ ከሱዳን ብሉ ናይል አካባቢ ሰልጥነው የመጡ የሱዳን ታጣቂዎች በህዳሴ ግድቡ ዙሪያ የህንዶች ካምፕ ወይንም ቆታ ተብለው በሚጠራው ቦታ ላይ ፈጸሙት በተባለው ጥቃት የሟቾች ቁጥር አስራ አራት መድረሱን ከአካባቢው መሪዎች አመላክቷል። ዲሽቃን ጨምሮ የቡድን መሳሪያዎችን ታጥቆ ነበር የተባሉ ታጣቂዎቹ ድንበር ጥሰው ገብተው ጥቃቱን የፈጸሙት በጉባ ወረዳ በህዳሴ ግድቡ ዙሪያ የሚኖሩ ነዋሪዎች ላይ መሆኑ ተነግሯል። ታጣቂዎቹ ከዚህ በተጨማሪም በአካባቢው በሚገኝ አይሰር ተብለው በሚጠራው ወታደራዊ ካምፕ አቅራቢያም ተኩስ ከፍቶ ነበር። ሆኖም በካምፕ ውስጥ የነበረው መከላከያ ግን የአጸፋ ምላሽ አልሰጠም ተብሏል። ታጣቂዎቹ ከግብፅ ልዩ ተልዕኮ የተቀበሉና ዋና ዓላማቸውን በግድቡ ዙሪያ የተንቀሳቀሱ ጥቃት መክፈት እንዲሁም የግድቡን እንቅስቃሴም ማስተጓጎል እንደሆነ ተነግሯል። ክቡራን ተመልካቾች ለሳቱ ያዝናቸው መረጃዎች በዚህ ያበቁ። በሌሎች መረጃዎች ላይ ጋር እስከምንመለስ በእያለንበት ያለም ዳርቻ ቸር ያሰማን። ቪዲዮን ላይክ እና ሼር ቻናሉን ሰብስክራይብ እንዲያደርጉ በአክብሮት እየጋበዝን ተሰናበትን።